ጭራሽ ማሰብ አትችሉም ያለች ነው ፈኪያ። ማሰብ የማንችልበት እኛ መስሎን ማሰብ የማንችለው እዚያ ያደረስንሽ እና ማሰብ የማንችለው ምንዴት ነው ማሰማችው? እንደውም አንቺ ነሽ። ለምን በሰው ህይወት እየገባሽ እኔ ከሰው በልጣለሁ ወይም ከሌሎችን ይሻላለሁ እያልሽ የምትና የምታስቢ አንቺ ነሽ። ሲቀጥል ሴት ሆነሽ በሴት ላይ እንደዚህ ማድረግ የለብሽም። ነገ ጧት ላንቺ ምን እንደሚገጥምሽ፣ ምን እንደሚደርስብሽ ማሰብ አለብሽ። ሲቀጥል ደግሞ ባይዋደዱ ወይም ደግሞ ከአንደኛቸው ፍቅር ባይኖር እንኳ እሺ፣ ደግ ብትገደፊ ዱዓ ሊደረግልሽ ይገባል። ግን እየተዋደዱ ሁለቱም እንዴት ላንቺ ዱዓ ሊደረግልሽ ይገባል? ዱዓ አድርጉልኝ ብለሽ ወጣሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደኛ ተከበራችሁ የዩቲዩብ ቻናል እንዴት ናችሁ ላናችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ እንዲሁም ከሳ ነው ሰላም ብያለው ዛሬ እንግዲህ ፈኪሃ ኢሳምን ስጦታ ይዛለም መታለች ስጦታው ደግሞ ማሻአላ በጣም ደስ ይላል ስጦታ ፍቅር መግለጫ ነው መጀመሪያ ግን ሲቀጥል እንዴት አስበሽው ነው ሴት ሁነሽ እንደምትወደው እያወቅሽ እንደሚወደት እያወቅሽ በሰው ህይወት ውስጥ መግባት ምን ያክል አይከብድም? ማለት ማሰብ ያልቻልሽው አንቺ ነሽ ማለት እችላለሁ። እኔ በራሴ ማለት ነው። ማለት ሌሎቹ ግድፎች ሊኖሩ ይችላሉ፣ ግን ማሰብ ማትችው አንቺ ነሽ ብዬ ምለው እኔ ማለት ነው በራሴ ማለት እንደ ያስበሽ በቃ ያኔ እኔ ከሷ በልጣል ወይም እሷ ክብሯን ጠብቃ ለቤተሰቦቿ ክብር ጠብቃ በቃ እሷ አፈቅርሻለሁ ባላት ሰዓት እኮ ፍቅሩን ተቀብላ የሆነ ነገር ወደ ህይወት መግባት ይችሉ ነበረ። ግን ክብር የሚባለው ነገር እዚህ ጋር አለ። አንድ የቤተሰብ ክብር አንደኛ ማለት ነው። ሁለተኛ የራሷ ክብር ጠብቃ ነው እንጂ ይህን ያህል ሰዓት አፈቅርሻለሁ ብሎ ፍቅር ጥያቄ አቅርቦላት ቀለበት ሊያደርግላት በቃ መጥቶ ያልተቀበለችበት ክብሯን ስለምጠብቅ ነው እንጂ ብትቀበለው ወይም ደግሞ ምንትን ቢሉ በቃ የሚፈቃቀሩ ሰዎች ናቸው። ገብቶሻል። እዚህ ጋር ግን ደግሞ እንጂ እኔ ከሱ አበልጣለሁኝ እኔ የተለዩ እኔ ብለሽ ነው እያሰብሻለሹ እሺ፣ እያሰብሻለሹ እንደዛ ከሆነ እናገጧት ደግሞ፣ ከአንቺ የበለጠ ሊኖር ይችላል። እንኳን የሚያጋጥምሽን አስበሸዋል፣ በአንቺ ላይ የሚደርሰው ማለት ነው። ወይም ደግሞ ዛሬ ላይ ማሰብ አትችሉም። ከሌላ ሰው ጋር ነው የምታቀናብሩት፣ እኔም ከሌላ ሰው ጋር፣ እሱን ከሌላ ሰው ጋር፣ ለምንድ ነው ይህኩ ማሰብ ስለማትችል ነው። እንዴት ነው አንቺ ማሰብ፣ አንቺ ነች ማሰብ የሚችልሽም። ለምን በ እንደያ የኢትዮጵያ ሕዝብ ነው እዚህ ያደረሰሽ የኢትዮጵያ ህዝብ ነው። ስልሽ በቃ ተመልካቾችሽ ናቸው እዚህ ያደረሱሽ። መጀመሪያ ላይ ስመጫለሁ ህይወትሽን አስታውሽ ዞር ብለሽ ዛሬ ላይ ግን ህዝብንም እየተሳደብሽ እንደገና ደግሞ ምስኪን መርዳት የምችበትን መንገድ ገብቶሻል። አላ የሰው ህይወት የምታበላሽበት ነው ያደረግሽው፣ አንቺ የሰው ህይወት ማለት ነው ማለት እነዚህ ልጆች ከአንድ በኩል ፍቅር ባይኖር ኦኬ ኖርማል ነው ማለት ወይሱ አልፈልገውም ብትል ወይሱ ቦታ የለኝም ለሱ አቤል የአንቺ ስጦታ ኖርማል ነው ለሱ። ለምን በሚሊዮን የሚቆጠር መኪና ነው ገዝቶ ለሱ ስጦታ የሰጣት? ለምን ስለሚያፈቅራት ማለት ነው ስለሚወዳት። አንቺ ግን እዚህ ጋር መተሻ ሆን። ለምን ተሰርቡኛላችሁ? ለምን የምንሰርብሽ እኮ በራሰች ስራ ነው። እዚጋ ህዝብ ያለሽን ህዝብ እስከሆነ ድረስ እዚህ ያደረሰች ህዝብ እስከሆነ ድረስ ግዳፍች ሚልሽን መስማት አለብሽ። ከሚልሽ ነገር መመለስ አለብሽ፣ መቆጠብ አለብሽ። በድንሽም ምትጅም ከሆነ ድንሽ ነው የሚያስተምርሽ። መጀመሪያ ድናችን ነው ማስከበር መከበር ያለበት ማለት ነው። አንቺ ጋር ከድንሽም አልፈሽ ድንሽንም ትተሽ ህዝብ እየተሳደብሽ ኦኬ። እቺ እህትሽ እኮ አንድ የሙስሊም እህትሽ ናት። እሷ ልቧ ሲሰበር ደስ ይልሻል? በቃ አንቺ ተመቻችቶልሽ ተልሽ፣ እሱና አንቺ አንድ ብትሆኑ፣ እሷ እያለቀሰ ነው ቤተሰቦቿን ለማሳመን እያለቀሰች ነው። ቤተሰብ ፊት እሷን ቪዲዮ ላይ አላየሽውም? ዞር ብለሽ ማለት አንቺ እዚህ ጋር ራስሽን ብቻ ነው በቃ እንትን ማለት የፈለግሽው ይገባሻል። ኦኬ ኖርማል ነው። ግን ነገ ጧት ደግሞ አንቺ ምን ይደርስብኛል ብለሽ ማሰብ አለብሽ። ከአንቺ የበለጠ ሰው ሊኖር ይችላል ብለሽ ማሰብ አለብሽ። በቃ እኔ ዛሬ ላይ በእሷ እንደዚህ ካደረግኩ ለእኔ ውስጥ ነገጧት ምን አለ? ሴት እህትሽ ናት፣ አንችም ሴት ነሽ። እሷም ሴት ናት፣ ታፈቅረዋለች። ኖርማሊ በቃ፣ ብዙ ጊዜያቶችን ያታችን አሳልፈዋል። አንቺ ትናንትና ነው የመጣሽው። ይሄን ያህል ጊዜ ስትጠብቀው የነበረ ሴትየው እንደ በደቂቃ መተሽ አንቺ ትቀይረው ትችያለሽ? ሁለት መቶ ሺህ ብር የገዛሽው ስልክ ኖር ኖርማል ነው ለአንቺ ወይም ለሱም ቀላል ነው። ለምን ዋናው ፍቅር ነው በዚህ ደግሞ አስገደደሽ ምድም ወይም ሸማ ሲይዘሽ ልታፈቅሪው ይገባሻ። የሰው ልጅ ፍቅር ማለት በገንዘብ የሚገዛ አይደለም፣ ወይም ደግሞ በትንሽ ነገር በጥቅም ነገር አታለሽ የምታስገቢው አይደለም። ይህን ያህል ጊዜ አራት ዓመት ሶስት ዓመት አንድ ላይ ሲቀመጡ አንድ ቀን ስለ ፍቅር ተገላጸ አያውቁም። ይህን ያህል ጊዜ እሷን ብትሆን እሱን ብትሆን ቦታ ይዘው ሲጠባበቁ የነበረው አላማቸውን እያስታወሱ አላማችን ስንደርስ እንፈቃቀራለን በሚል ነው። ገብቶሻል። ዛሬ መጥተሽ ግን ይህን ያህል አመት ሲጠባበቁ የነበሩ ሰዎች አንቺ ሴት ሁነሽ በሴት ላይ እንዴት እንዴት አደርገለሽ፣ አይከብድም? ሴት ነሽ። እናትሽ ሴት ናት። እህትም ሊኖርሽ ይችላል። ምን ያጋጥመኛል ብልሽ አታስቢ። ለምን አፈቀርሽ ነው ልታፈቅዱ ትቻለች። ለምን አፈቀርሽ ብያል ሳይሆን እሷ እዚህ ጋር ምንድናት? እያለቀሰ እያየሻት እንደምትወደው ለቤተሰቦቿ ክብር ብላ ነው እንደምትወደው እየተናገረች ነው። ለምን አንቺ ሴት ናት፣ በቃ መርዳት ካለብሽ፣ እንደውም በዱዓ ለእሷንም መርዳት ያለብሽ ለእኔ ዱ አድርጉልኝ ትያለሽ እንዴ? ራስ ወዳድ ሆንሽ እኮ ራስ ወዳድ ሆንሽ እኮ። እሷም እኮ ስለምትወደው ነው የምታለቅሰው፣ ስለምትወደው ነው የተሰበረችው እኮ ይህን ያህል ጊዜ ስጠብቀው የነበረችው ስለምትወደው ነው። በቃ አንቺ አሁን እንደዚህ በውለታ አስይዘሽ ወይም በውለታ እንትን ብለሽ ብታገቢ ወይም ደግሞ አንድ ላይ ብትሆኑ ውለታው አይደለም የእሱ ማለት ፍቅሩ ሳይሆን በውለታው ነው አንቺ ጋ ገባ ማለት ትችላለች። አንቺ ቀድሚያሽ በዚህ ፍቅር ይዘዋል ብለሽ ስጦታ ስታመጭለት አይገባም። ለምን ስጦታ ሳይሆን ቀይ ትችያለሽ። አንድ ሴት እህትሽ አንድ ሴት ጓደኛሽ ስትጎዳ ማየት አልፈለግሽ መርዳት በዱአም ሆነ በሀሳብም ሆነ አይዞሽ ማለት ለምን ነገጧት? አንቺም ሴት ነሽ፣ የሚደርስብሽን አታውቂም። በቃ ሲቀጥል ደግሞ የኢትዮጵያ ሕዝብ ትናንትና አንቺን አይዞሽ አይዞሽ ብሎ እምባሽን አብሶ ሀታ ለምተኝበት ፍራሽ የሌለሽ ሰው ነበርሽ። እኔ እዚህ ጋር መጥቸውን ነገር ለልጅ ሳይሆን ለምን የነበርሽበትን አታስታውሽም? አንዳንዴ ችግሮች ያልፉልኝ አልሐምዱላህ ሳይሆን የምንለው ያንን ረስተን በቃ የሆነ ያለንበትን ነው ማለት ነው የምንፈልገው፣ በፊታችን የሚመጣውን በቃ የሆነ የልባችንን በሰዓቱ ጠግበን ማደራችን ምናምን ያን ያለፈ ህይወታችን መርሳት። ያለፈ ህይወት እያስታወሽ ነው መኖር ያለብሽ ዛሬ ላይ ለሱ ይህን የምታደርጊበትን ዱ አድርጉ ሊጋ ከሱ የምትወጁ ከሆነ ከአላህ የምታገኝበትን ነገር። ስንት ምስኪን አለ ሀገራችን ላይ። በቃ ስንት ምስኪን አለ፣ መልበስ መተኛት መተኛ የሌለው መብላት የሚጠጣው የሌለው ስንት አለ። በቃ ማድረግ ድዋ ከፈለግሽ በቃ ድዋ አድርጉልን ለእኛ ከማለት ወደ ሚዲያ ድዋ አድርጉልን አድርጉልኝ ከማለት ለእነዛ ለምስኪኖች ሀታ ሁለት መቶ ሺህ ብር ባታወጪ የአምሳ ሺህ ብር የመቶ ሺህ ብር የሆነ ነገር አደርገሽ ምስኪኖችን አንድ ቀን ብታበይ አንቺ ድዋ ይደርሳል። ማሰብ አትችሉም። እንዴት ነው ማሰብ ማንችለው? ግዴታንችን ለሱ ማድረግ አለብን እኛ መተን፣ ሰርግ እንደግስላችሁ ለሱ መሆን አለብሽ፣ ለሷ መሆን አለብሽ አለብህ ብለን እንደግስላችሁ፣ ወይም ክስንውጣ፣ ይክራምን ተይላት ብለን ክስንውጣ? ወይስ ሁለተኛ ሚስት መሆን ፈልገሽ ከሆነ ግልጹን ተናገሪ። ሁለተኛ ሚስት መሆን ፈልገሽ ነው። ይህ ግልጽ ነው። እንጂ ሳም እሷን ትቷት ከኔ ጋር ትዳር ህይወት ይኖራል ብለሽ አይደለም። ለምን ይህን ያህል ጊዜ አብሯት የነበረ ስለሆነ ይህን ያህል ጊዜ ፍቅር ጊዜያቸውን ያሳለፉበት ህይወት ስለሆነ አንቺ ጋር ሊሆን አይችልም። በእርግጥ አሁንም ቢሆን ይህን ስልክ የተቀበለሽ ሚዲያ ላይ ስለሆነ ለአንቺ ክብር የሆነ እንዳይሰማሽ ብሎ ነው እንጂ እንትን ብሎ አይደለም። የሆነ እንደማይቀበልሽ እርግጠኛ ነኝ፣ እኔ በራሴ ማለት ነው። ቪዲዮ እስከ መጨረሻ ዋለች፣ ግን አይቀበልሽም። እርግጠኛ ብዬ የምለውልሽ አይቀበልሽም። ግን የመጨረሻ ልጅ የሚፈልገው ነገር ሴት ሁነሽ እንዴት በሴት ላይ አፍቅረው እያለቀሰ እያየሽ፣ ሴት ሁነሽ እንደት በሷ ላይ እንዴት በሷ ላይ አንቺ ነገጣ ምን ይጠብቅሻል? ምን ይጠብቅሻል አንቺ የማኛውም አስቢበት፣ አስታውሺው ሁሉንም ነገር ያለፈም የወት ታሪክሽን ዞር ብለሽ አስቢ። ህዝብ ፊት መጥተሽ ደግሞ ህዝብ ላይ ለምን ትሰርቡኛላችሁ አትበይ። ታይተት ተባልሽበት ተመለሽ። አንቺ ለህዝብ ክብር ካለሽ፣ ህዝብ እስከሆነ ድረስ እዚህ ያደረሰሽ አይዞሽ ያለሽ የገደፈሽ እንደናት እንዳባት የሆነልሽ ህዝብ እስከሆነ ድረስ ለህዝብ ያለሽን ታይ መመለስ አለብሽ። ቀጣይ ሲልሽ ህዝብ መመለስ። እንደዚህ የምትሉ ማሰብ ስለማትችሉ ነው። እንደዚህ የምታቀናገሩት ማሰብ ስለማትችሉ ነው። ማለት በአንቺ አስተሳሰብ ነበር እንደስከ ዛሬ እየኖር ነው የነበረ አይደለም። ለማንኛውም የነዚ ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታተኝ። መልካም ይግጠማችሁላችሁን እምላለሁ። ሰላም ልይበች